በዛ ክፍል ትብ እያለ ቤተሰብ ዛሬ ማለት ነው ነው ኤሉ፣ በጣም ነው ማደንቅሽ ጌታን ጀግና ነሽ ትችላለች፣ ጌታ ነው ምላድር ቤተሰብ ብድር በምድር በጣም ብዙ ጊዜ ያቡ ለምናለች፣ ተንበርክካለች፣ አለቀሰች። ዛሬ ደግሞ ያቡ በተራ ያዞኝ ልቃቁኝ፣ እንኳን ዛሬ ይቅርታ ብታደርግልኝ እንደ ድሮ መጀመሪያ ፍቅራችን እንመለሳለን በማለት እንግዲህ ምን የመሰለ ሮማንቲክ አበባ ጉዝጉዝ አድርጎ አመጣላት፣ ለኤሎ ማለት ነው። ኤሎ ግን ሌላ ፍቅረኛ ይዛ አምጥታለች ማለት ነው። የኤሎ ዘበኛ ነው ወይስ የኤሎ ጠበቃ? ኤሎ ጠበቃ ሄሉ ጠበቃ። በሉ ሰላም ሰላም። ቴኔ ስተሊ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ልኝ ደና ናችሁ? እኔ ደና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ውድ ውድ ቤተሰቦቼ ለዚህ ቤት ደግሞ ስትገቡ በላይክ ለቤተም አዲስ ከሆናችሁ ሰብስክራይብ አድርጉ፣ አይከፈልበትም። አበረታቱኝ፣ በጣም ነው የምወዳችሁ። እንግዲህ ክበሩልኝ። አሁኑ ሰብስክራይብ አድርጉ። ከቻላችሁ ላይክ አድርጉ። ላይክ ደግሞ አይከፈልበትም እና በጣም ነው የምወዳችሁ። በጣም የማመሰግናችሁ የኔ ቂኖች ማለት ነው። እንግዲህ ዛሬ ሄሉ ሮማንቲክ ሆና ነው የመጣችሁ ማለት ነው ሄሉ ኤሉ ፍቅረኛ ነው ወይስ ዘበኛ ነው የምትሉ የዛሬ፣ እናንተ በስመ አብ ምን ያክላል! በመዳ አይደለም፣ እንደ ፎቶ አይደለም እናንተ። በአካል ደ እንደዚህ በሚዲዮ እንደ ፎቶ አይደለም። ፎቶ ላይ እኮ በጣም ነው የሚያምሩ፣ ግን ኤሉ ግን ወንዶቹ ከየት ነው የምታመች? ግን ጌታ ሆ የሆነ ኮሜንት አይቼ ነበረ ኤሉ ግን ምን ሆነሽ ነው? ወንድ መቀያየር ላ እንጂ አሁን ምንድን ነው? አንቺና አርባሃም አንድ ናችሁ። አርብሽና አንቺ አንድ ነሽ። ወንድ መቀያየር ትወዳለሽ። የቡታ ወንድ የሆንሽ እኮ እናንተ ናችሁ። ኤሉም እኮ ወዳ በጣም ነው አንዳንዴ ኤሉን በቃ ማፍታ ነው ትችላለች። ጀግና ናት። እግዚአብሔር እንዴ ወንድ ልጅ እንደዚህ ሲሆንባቸው ታዲያ በቃ ተንበርክካ ሁሌ ለወንድ ልጅ ማለት ለወንድ ልጅ መለመን አለባት? እስኪ እናንተ በኤሉ ቦታ ስትሆኑ። በጣም እኮ ኤሉ ትወዳለች እኮ አሁንም ትወዳለች። እሱን ለመናደድ ነው እንደዚህ ነገር እያደረገችው እንጂ ኤሉ ወንድ መቀየር ሁሌ ወንድ መቀየር ትላላቸው። ኤሉ የምትሰዱ ሰዎች እንግዲህ ስራ ነው ለምን ብድሯን የመለሰችው የመለሰች ያልጁ ማለት ነው። ያቡ ደግሞ ምን አደረገ? በተራ ኤሉን የለመናት ነው እንግዲህ ኤሉ ከዚህ በኋላ ብዙ ከዚህ በኋላ ብዙ ባተይ ይበቃሻል። በቃ እዚህ ጋር ብታቆሚ መልካም ነው። ከያቡ ጋር በቃ ህይወትሽን ብትቀጥዪ ጥሩ ነው። በቃ ፈጣሪ ጥሩ ጥሩ ሰው አምጥቶልሻል። በቃ ያቡም እንግዲህ ተጸጽቶ ዛሬ ከልብ ነው እግዚአብሔርን ከልብ ኤሉን ይቅርታ ለመጠየቅ ነበር የመጣው። ምን የመሰለ አበባ ሮማንቲክ ይዞለት መጣ። እንዴት እንዳማረበት ያላት ነበረ። ኤሉ ከመኪና ስትወጣ ሌላ ወንድ ጎትታላት መጣች። እንደዚህ ማለት ከሱ ጎን ስትሆን ዝም ብሎ ሰው መስሎ ነበረ። ያቦ ሲያይ ነበረ። ና ኤሉ ወደዚህ ስላት፣ ኤሉ ደግሞ ምንድነው ለምን ጠራቸው? እንደማታውቅ ሰው ሆና ተቃላቱ እንግዲህ ያቡን ለመናደድ ነበረ። የአቡ ዛሬ በጣም ተናዷል። ለመናገር በጣም የተናደደ ማለት ነ አንቺን ለመወራት ሞክራለሁ ነ አውሪን ትንሽ እሱን ቴና እኔን አውሪ እንግዲህ ሄሉ በቃ እኔ እና አንተ እኮ ጨርሰናል ምንድን ነው ከኔ የምትፈልገው አንተ እኮ የራሴ ህይወት መቀጠል ትችላለህ እኔም የራሴ በአንተ ህይወት አልመጣሁም እኔም በራሴ ህይወት ውስጥ ነኝ ያለው ከኔ ምንድን ነው የምትፈልገው በማለት እንግዲህ ለያቡ መልሰታ ነበረ ያቡ ደግሞ ከኤሉ ጋር ማታረቅ ይፈልጋል አሁን ላይ ማለት ነውና ልዩ በጣም አሳዘነች የመጨረሻ ላይ ማለት ነውና እንግዲህ ኤሉ በመጨረሻ ያው ኤሉ ጥላ በመሄዷ እንግዲህ መኪና ውስጥ ገባ። ያው አረጋጋች ኤሉ ማናት ቺ ያው ፍቅረኛ ይድሩ ማለት ነው እቺ ልዩ ማለት ነው። አሳዘነችኝ እኮ ትንሽ እንደ እሱን አረጋጋችው። አውቃ ነው እሱ እሷ አውቃ ነው አንተን ለመናደድ ነው እንጂ የእውነት ትወድሃለች። ተረጋጋ፣ ነገሮቹን ቆም ብለና አስባ እና በጣም ነው የምትወደ፣ ትወደሃለች። አውቃ ነው እንደዚህ በአጭር ሰዓት ውስጥ ሌላ ጎደኛ ትይዞ በአጭር ሰዓት ውስጥ እንደ ሌላው ጎደኛ ትይዛለች እና ትወዳለች፣ ተረጋጋ በማለት እንግዲህ አረጋጋለች። እና በጣም ያሳዘነች፣ በመጨረሻ ማለት ነው። ይህንም እኮ አውቃ ነው እሱን ለመናደድ ነው እንጂ እውነት፣ የእሷ አሁን አሁን ያመጣችሁ ልጅ የእውነት የኤሉ ጎደኛ ነው ብላችሁ አታስቡ። አውቃን ያመጣችሁ እኔ የሚሄድበት ቦታ እሱ ይኖራል ይኖራል ከኔ ጎን ነው የሚሆነው እያለች ነበር አውቃም፣ እንጂ የእውነት አታደርግም። ሄሉ ማለት ነው እስከዚህ። ከዚህ ቪዲዮ ብታበቂ ይበቃሻል። ሄሉ ምክንያቱ አሁን እሱ ወደ ራሱ ሲመለስ አንቺ ደግሞ የያዘኝ ልቀቁን አትበይ በቃ ይበቃሻል እስከዚህ ጥግ ባቴጂ ከዚህ በኋላ ብዙ ባትራማጂ ጥሩ ነው በቃ ታረቁ፣ ሰላም አድርጉ፣ አንድ ላይ ህይወታቸውን ቀጥሉ። ልዑልም ከአንቺ ህይወት ወጥተዋል። እንግዲህ ልዩን ከያብ ህይወት ልትወጣ ነው። እናንተ የአንድ ለማድረግ ነው እነሱ ሚጥሩ እንጂ ልዩም ከያብ ህይወት ለመውጣት ነው ሁለቱን አንድ ለማድረግ ነው የእሱ ሀሳብ ማለት ነው። እና እናንተ ከታረቃችሁ እንደ ድሮ እንደ በፊት እንዴት እንደጀመራችሁ እንደዛ ህይወታቸው መቀጠል ትችላላችሁ። ኤሉ ደግሞ ከዚህ በኋላ ብዙ ባትሄጂ ጥሩ ነው። ዛሬ የዛሬ ቪዲዮ እራሱ በቂ ነው። በቃ ተናዷል። ቅጥም ያለው ወንድ ልጅ ደግሞ ትዕግስተኛ ካልሆነ በጣም ከባድ ነው። አንድ ኤሉ ብትናደደው አንድ ሰው ደግሞ ውሃ መሆን አለበት። ሁለቱም እሳት ከሆኑ እንዴት ነው አንድ ላይ መሆን የምትችሉ? አንዱ ከተናደደ አንዱ ረጋ መሆን አለባችሁ፣ ውሃ መሆን አለባችሁ። ሁለቱም እሳት ከሆናችሁ መቼም አትታረቁ፣ ሁሌ ቡጥቡጥ ነው። ስለዚህ ኤሉ ካሁን በኋላ ብዙ ባትይ ጥሩ ነው። ይህ በቃ ሸር ከዛሬ ቪዲዮ ራሱ ማየት ትችላላችሁ። ስለዚህ በቃ ያብ አንቺን ታርቆ አንድ ላይ ከአንቺ ጋር መሆን ይፈልጋል ህይወታችን እንቀጥላለን። ከኤሉ ጋር ዛሬ ከኤሉ ጋር እታረቃለሁ ባ ማለት እንግዲህ አበባ ምን የመሰለ አበባ ይዞለት መጣ፣ እራትም አለ። ኤሉ ብቻ ይቅርታ ትቀበላለኝ ያለች ወይ ሳትቀበልም ባ ማለት እንግዲህ፣ ሳቅ በፈገግታ ነበር ኤሉን እየጠበቀ ግን እየተፈጠረ ሌላ ኤሉ ሌላ ወንዳ ወንዷን ይዛ መጣችው ማለት ነው እና ኤሉ ትችላለች ጀግና ነሽ። የምር በጣም ነው የማደቅሽ። በቃ ሁኔታሽ በጣም ነው ደስ የምትለኝ። ጌይን ግን ይበቃሻሉ። እስከዚህ ድረስ አት ይበቃሻል። እና ህይወትሽን ቀጥ ብለሽ ከያቦሽ ጋር ትዳራቸውን በትመሩ ወደ ቁም ነገር በትገቡ ጥሩ ነው። በቃ እስከዚህ ድረስ አት፣ አሁን ካሁን በኋላ ይበቃል። አንድ ቪዲዮ እንኳን አስለምነሻል ማለት ነው ጎበስ ሴት ልጅ እንደዚህ ቆፍጥን ስትል ደስ ይላል። እና እንዲ ለወንድ ልጅ ተንበርክካችሁ ያዙኝ ይልቀቁኝ ማለት ጥሩ አይመጣም። እና ስለዚህ ካሁን በኋላ ወደ ራስሽ ተመለስ። የቡታጀራ ወንድ ሆነሻል እየተባልሽን የልሹ በኮሜንት አንዳንድ ኮሜንቶች እያየሁ ነበረ። አርብሽና ሄሉ አንድ ናቸው ተብላቸዋል። እሱም አርብሽም እንግዲህ ሴት እየጎተተ ሮታን ልባን እያቃጠላት ስለሆነ ሄሉም እንደዛ ናት የተባለችው በኮመንት ማለት ነው። እና የቡታየ ራስ እንዴ ሁሉም ሰው አንድ ነው እንዴ ቡታየ ራ እንደዚህ ስላደረገችው ሄሉም ያ የቡታየ ራ ወንድ ነው ብላችሁ ታስባላችሁ እንዴ? እሷም እኮ ተናዳ ነው ወዳ አይደለችም፣ እንደዚህ ነገር እያደረገችው ማለት ነው። እና ያብ እንግዲህ ብዙ ነገር ተጻጽተዋል። ብዙ ነገር ብዬ ነበረ፣ ልዑልም ብዙ ነገር ተናግሬ ነበረ። አሁን ላይ ግን እሱም ይቅርታ ጠይቋል። እንግዲህ ብዙ ነገር ተፈጥሮ አድርጊን አሁን ሁሉም ነገር ተረድቻለሁ። እንግዲህ ቅርታ ጠይቋሉ። ሁሉም ዛሬ ወደ ኤሉ ህይወት ለመመለስ ነበረ ሀሳቡ እንግዲህ ኤሉ እንግዲህ ሮማንቲክ ሆኖ ከሌላ አ በቃ ከዘበኛ ጋር ነው የመጣችው ማለት ነው ሁሌ ከኔ ጎን ነው ያለው በማለት እንግዲህ ባይ ባይ በማለት እየቀጠላቸው እንግዲህ ኤሉ መኪና ውስጥ ገባች ማለት ነው እና የማንኛው አይዞ አይዞ አይዞ ያው አትካፋው እሺ፣ ነገ ትታረቃላችሁ በእርግጠኝነት። አንድ እድል አንድ እድል ብለዋል እና አንድ እድል አንድ እድል ብቻ ስጣት በማለት እንግዲህ ክራ አረጋግተዋል ማለት ነው፣ እና ይታረቃሉ በእርግጠኝነት። ነገ ደግሞ ጥሩ ዜና እንሰማለን ብዬ አስባለሁ። ኤሉ ይበቃሻል፣ ማርያምን፣ ይበቃሻል፣ ይበቃሻል። ከዛሬ ቪዲዮ ብዙ ባትይበት ጥሩ ነው ብዬ አስባለሁ። በቃሽ እና ትዳራቸው ምሩ ያቡም ወደ ራሱ ተመልሷል። እንግዲህ አንቺም ተመለሽ በቃሻ ኤሊ። በኤሊ ከሆነ በጣም ከባድ አንድ ውሃ መሆን አለባችሁ ማለት ነው። ሁለታቸው እሳት ከሆናቸው መችም አንድ ላይ አቶኑ በዚህ ሁኔታ ማለት ነው እና ተረጋጊ። ልዩም እኮ ለአንተ ፍቅር አላት፣ አውቃኑው አውቃኑው በማለት እንግዲህ ለእሱ እያስረዳች ነበረች። ያሳዘነችኝ እግዚአብሔርን። ለማንኛውም ይታረቃሉ። ብዙ አታስቡ። ይህን ቪዲዮ ከተመቻቸው ላይክ አድርጉ፣ ሰብስክራይብም አድርጉኝ። ከቻላቸውም ሼር አድርጉኝ። አይከፈልበትም። ወዳችኋለሁ።